ተነሳስተው አላህ ደግሞ ሹክር ያስፈልጋል ፍጡር ላይ ውጥራ የሌላቸውን ሰዎች አብረን አካተን አንዳንድም ደግሞ እንግዶች አስገስተናግድን አቅርበን ስናበቃ እናስተናግድ ይሄ መፍትሄ ይኖረዋል ሶዴቃኖችም የርፈቅ ልበላ ወይንዚሉ ልበረካ ነውና በዚህ እናስተናግድ ብለው ነው የተነሳሱት በዚ መነሳሳታቸው ለዚህ በእተናል ብዙ ወጣ ውረድ አድርገው ዝደርሰዋል አሁን ያለንበት ማለት ነው መስጂዱ ሆን እንግዲህ ቀደም ብለው አንድ ጊዜ ባስተዋወቁት መሰረት፣ መስጂዱ በጣም ትንሿ መስጂድ በነበረ ጀምረን በትግል ነው እዚህ የደረሰው። አላህ ግን የአላህ ውሳኔ የሆነና ነው እንጂ ትግሉ ይሄ ብሎ በዝርዝር የአንድ ሳምንት ሚፈጂ ታሪክ ነው ያለው። ለማንኛውም ትንሿ መስጂድ እየነበር እየሰገድን እያለን አንዲት ቆርቆሮ ስትነቀልብን ያችን ለመምታት ፍቃደኛ አይሆንም ነበር። ምድር ባቡር በአንድ በኩል በአንድ በኩል የመንግስት ባለስልጣን እንዴ ነበር የሚሉት የቶጅቪት ነው እያሉ ያማኙ ብዙ ጊዜ ኑሯል። ተዛም አላህ ደግሞ ጊዜው ደረሰና ይሄን መካከል ያለው መስጂድ ስንጀምር የምድር ባቡር ሰራተኞች ጁሙአ ጁሙአ ሴቱ የሚጠቀምበት በሚዲያ ላይ መጥተው አስታውሳለሁ። አረፋ ነው፣ ሮብ ቀን ነው። እኛ ተአረፋ ተኢድ ሰግደን እስተምን መጣ ድረስ እንጨት አጥረው ጨርሰው ቆርቆሎ ሊጀምሩ ሲል ደረስ። ያን ምንድነው ስንል፣ ይሄ ለሰው ተሰጥቷል ተሽጧል የሚሉ ሀሳብ አቀረቡ። ሰጋጁ ምን ልታረጉት የለም፣ መስገድ የመስገድ ነው የሚል ነው። ጭራሽ እንደ ተንቃና ያደረጉን፣ ብሪግል ያደረጉን። በዛ ጊዜ እኔ ራሴ ብቻ ተነስቼ ዒር ነው ብዬ ወደ ቤት ያልገባሁም፣ ለሚመለከተው አካል በቀበሌ በክፍለ ከተማ አስተዋወቅ ቀበሌ አንድ ልጅ አገኘሁኝ። እሱ ተባበረን፣ ወደ ክፍለ ከተማ አስተላለፈለን። መጅሊስም ደግሞ እኩሎቹ ሀጅ ሄደዋል፣ እኩሎ አገር ቤት ደግሞ ኮትሚቴ ሄደዋል። ሰው በአካባቢ ሰው እንኳ በለለበት ሰዓት ነው ይሄን የሰሩት። ተዚች ተሱማሌ መስጂድ የምትባል አሊዝታቸው ረድ ብላ ሁለት ወጣቶች፣ እነሱን ልጅ ይዤ መንቀሳቀስ ጀመር። እሮብን አደረ እንደዞ አሙስ እስተ አሱር ድረስ ምንም ውጤት ሳናገኝ እነሱም እያጠሩ ጨረሱ። አሙስ ለመጅሊስ አጋጣሚ ሮብ ቤት እጅ ሀጂን ሙፍቲን አገኘኋቸው። ለእሳቸው አነጋገርኩ። ከዛ በኋላ አሙስ ጠዋት መጥተው እሳቸው ማዩ ሁኔታውን አይተው ተመለሰው። አስፍር ላይ አሙስ ላይ ጀምአ ሲመጣ ምንድን ነህ ይሄ ምንድን ነህ ቆርቆሮ ሲሉኝ፣ ይህን ለማስወጣት ይሄን አከራይተነዋለህ ሰው ሲጠናዋል እያሉ ነው ና ጀምአውን ሰጋጅ ለማስወጣት ነው ነው ስላቸው፣ ነው እንዴ ለምን ይሄን ቆርቆሮ አንቀለውም የሚል ጀማዓው ሐሳብ ተነሳ። እኔ እስታሁን የምችለው ለመንግስት አሳውቂያለሁ። አሁን የጀማዓው ነው መብቶ። በቃ ተዝ በኋላ እኛ ማንም አንጠብቁ ላይ አንቆርቆሮ ነቀለው ታሉ። በኋላ ያንቆርቆሮ ነጥቅ አስሮ ሲጥሩት ማታውኑ ወደ መንግስት አካል ሲሄዱ እኛ እናንተ ደርሶናል፣ አንድ ነገር አላፊ በዛ ነገር ቢከሰት አላፊ እናንተ ናችሁ፣ መንግስት ያላፍቶ ሰላች። ተዝ በኋላ በጁማዓው ቀን የእምነቱ ባላባትና አላፊ ያላቸው ሰዎች ይምጡና ያነጋግሩን ብለው ወደ መስጅድ ሲወሩ በዚህ ተከፈተ ሀጂ በማግስቱ መጡ ኮሚቴዎች ሄዱ ሀዲው ቢሮአቸው ተነጋገሩ ይሄ ቦታው ነው መስጅዱ ምታውት ያለበት ይሄ ጥልቁ መስጅድ ያለበት ቆሻሻ ስንት ዓመት የተቆለለ ነበር በሳትም አቃጥለውናል ይሄ መሲድ ተጀመር በኋላ እኔ በወዲ አጭር ትንሽ ነው ክፍል ነበር የነበርኩትና እዛ ላይ ሌሊት ስድስት ሰአት እኩል አካባቢ ላይ አራይ ተያዘ በዛ የተነሳ ሴቶቹ መስጅድ ተቃጠለ። እኔ አንዲት ኪታቢ ልጆችን ብቻ እየወጣ ሌላ ምንም ሀቃ ንብረት ምናምን ልብስ የቀረ የለም። ተዛም አልፎ የዛ ጊዜ ተጀምሮ መስጅዱ እውቅናው በመንግስት በኩል ያለውን እየሰፋ ዴ አሁን ደግሞ ባለንበት የመንግስት አካል ምናመሰግናቸው ተጎናችን ናቸው ብለን የምንለው ይህንን ተስማምተን ነው እዚህ ቦታ ላይ አሁን ይሄ እዚህ ደረሰው። የአልሚው አዲስ አልሚ ያለሙት አካላቶች መጥተው ራሳቸው እናንተም መስጂዱ ሙስሊሙን መጋፋት አንፈልግም፣ እናንተም የሚበቃቸውን ቀጥር ይህን እንጠርላችሁ ታጠርላችሁ፣ በኋላ እናንተ ደግሞ እኛን አትንኩ፣ እኛ ግንባታችን የምንፈልገውን እንውጠር፣ በዚህ እንስማማ ብለው እንደውም ለመሆኑ ኃላፊነታችሁ ጋር ተነጋግረን ጨርሳችኋል። ስራቸው እኛ ተነጋግረን ጨርሰን ነው የመጣ ነው ወደዘ እንግዲያስ እሺ፣ እኛም ይሄ ተሆነ በማለት እኛም እሺ ብለን ተስማምተን አጠሩ። ታጠሩ በኋላ ይሄንን እንደዚህ አደረግ። በዚሁ አጋጣሚ ላመሰግን የሚፈልገው የመንግስት አካላቶች የተባበሩን ተጎናችን ሆኖ እንደዚህም የሚተባበር መንግስት ልናመሰግን እፈልጋለሁ። አላህ ስራቸውን ለነሱም ጊዜ ስጣቸው ሀገራችን፣ ሰላም ትሆን መንግስታችንም ሰላም ይሁን፣ በማለት በዚ ጨርሳ ነው ማለት እኔ ኑረዲን መለስ ተባረክ መስኪድ፣ እኔ ታዳጊ ወጣት እያለሁ እዚሁ ነው ያደኩት። አልሐምዱሊላ ትንሽ ዬ አንዴ ክፍል ጭቃ ቤት ነበረች። ያቺ ጭቃ ቤቱ ይሰግዱባት የነበሩ ሸይሳቅ የሚባሉ ነበሩ። ያሰቀዱትን ብሳቸው ናቸው። ቦታ የምድር ቦታ የምድር ባቡር ቦታ ነው የምድር ባቡር ቦታ ሆኖ እያለ ሙስሊም ሰራተኞች ነበሩ። እዚያ ጋ ፈረስ የሚጠብቁ አትክልተኞች፣ ሌላ ሌላ ስራ የሚሰሩ ሙስሊም ሰራተኞች ነበሩና ሁሉ ሰው የሚሰግድበት ቦታ አጥቶ ሲቸገር ሸይሳቅ ሄደው የጅቡቲ ምድር ባቡር ስራ አስተዳደር መስገጃ ቦታ አጥቻለሁኝ ስራ መስራት አልቻልኩኝም ብሎ አቀረቡ። አቀረቡና በኋላ ኢትዮጵያውያኖች ነበሩ። ኢትዮጵያውያኖቹ ፈቃደኛ ሊሆኑ አልቻሉም ቆየ። አሁን ቆይቶ ቆይቶ እንደገና ሌላ ፈረንሳይ አስተዳደር የምድር ባቡር የፈረንሳይ ሽርክና የነበረው ድርጅት ስለነበረ የፈረንሳይ አስተዳደር መጣ። አሁንም በየቦታው ባክኖ ይሰግዱ ነበረ። ሄዶ እዛም እንደገና ተለማምጦ ለምነው ይህችን አንድ ክፍል ቤት ጭቃ ቤት አንድ ክፍል ቤት ነው ያገኙት። ያንን ተፈቀደላቸውና ሁሉም ይሰባሰቡ እነሱ ብቻ ነበር የሚሰግዱበት። እኚህ ሰውዬው ደግሞ እኔ ብቻዬን አልሰግድም፣ አካባቢ ያለው ሙስሊም ለምንድን ነው አብረን የማንሰግደው? ሰግደው ምናን ብሎ ሀሳባቸው ሰፋ ሰፍ አድርጎ ያዩና እዚህ ታች ክፍለ ጦር ድረስ መስጊድ አልነበረም፣ ቄራ መስጊድ አልነበረም፣ እዚህ ዙሪያ መስጊድ አልነበረም የትም ቦታ። ስለዚህ እሳቸው እንደገና ጀማዓው እንዲሰበሰብ አድርገው መስሪያ ቤቱም አስፈቅደው እዚህ ቦታ እንዲሰገድ አድርገው በጭቃ ቤቱ አብረን እንሰግድ ነበረ ከአባታችን ከኢሳቅ ጋር። እሳቸው ነበሩ የሚያሰግዱት። ሌላ አሊም ሲመጣ ሌላ አሊም ነበር የሚያሰግደው። በጣም ብዙ አመት ጭቃ ቤት ሆኖ ከኖረ በኋላ እንደገና ጀማአው እየበዛ ሲሄድ አስፈቅደው እዛችሁ በዛች በኩል ትንሽ የሴቶችን መስጊድ እንዲፈቀድ ተደረገ። ከዛ እንዲፈቀድ አደረጉ። ሲሰገድበት ሲሰገድበት ተኖረ። ብዙ ሰው አቆሙ። ይሄ መስጊድ የሚገርም ነው። ወደ እኔ እንኳን የማውቀው ታሪኩ የሰማሁት የእኔ እድሜ ወደ 63 64 አካባቢ ነው ይሄ መስጊድ ወደ 110 ምናምን እድሜ ያለው ነው አዲስ አበባ መጅብስም ሆነ የአዲስ አበባ ሙስሊም ሜክሲኮ መስጊድ ሲባል ግራ ነው የሚገባው እነሱ ግን አንለቅም ብለው ለዚህ ደረጃ ያደረሱት የሳቅናቸውና ሁሉም ሙስሊም ማህበረሰብ ጀነት አላህ እንዲወፍቃቸው ዱዓ ሊያደርግላቸው ይገባል አሁን ላይ እንሻ አላህ አሁን ላይ ይሄ አሁን እንደው ብርሃን የበራ ነገር ይታያል። አልሀምዱሊላህ ብርሃን የበራ ነገር ይታያል። አሁን መንግስትም ጥሩ እየደገፈን ነው ያለው። በዚሁ መቀጠል አለበት። ይሄ ደግሞ የከተማው ሴንተር ቦታ ነው። እጅግ ብዙ ሙስሊም የሚኖርበት ቦታ ስለሆነ እዚህ ቦታ መስጊድ መስገጃ ብቻ አይደለም የሚያስፈልገው ትምህርት ቤት ያስፈልገዋል፣ መድረሳ ያስፈልገዋል፣ የስፖርት ቦታ ያስፈልገዋል። የሰው ልጅ ከተወለደ ማገልገል አለበት። ያገለግል ደግሞ በእምነት ተቋም መታነጽ አለበት፣ በስፖርት መታነጽ አለበት፣ በትምህርት መታነጽ አለበት። አሁን በተያዘው ሁኔታ መንግስት በፈቀደው ሁኔታ ለትምህርት ቤትም ለሁሉ ነገር ብቁና ምቹ ስለሆነ መንግስት ሊደግፈንና እያመሰገንን አሁን ላደረገልን ውለታ እያመሰገንን ለወደፊቱ በምንገነባው ግንባታና በምንመሰረታቸው ፕሮጀክቶች በሙሉ ከጎናችን ሊቁ ጀዛኩሙላሁ

እንኳን ለረመዳን ወር በሰላም በጤና እንድታከብሩ አላህ እድሉን ሰጣችሁ። ያው ረመዳን ወር በሙስሊም ቤተ እምነት በጣም የተከበረ በጣም የሚወደድ ከአላህ ጋር ሙስሊም ምዕመናን የሚታረቁበት ሰላም፣ እርቅ፣ ፍቅር የሚወርድበት ወር ነው በዚህ ወር ውስጥ እናንተም እንደዚህ ጋብዛችሁን በመሀከላችሁ ተገኝተን አብረን ማዕድ ተቋድሰናል። ይሄ ትልቅ እሴት ነው። አብሮነታችንን፣ ፍቅርን፣ ወንድማማችነትን በጋራ ማደግን፣ በጋራ መተባበርን የሚያሳይ ነው። በዚሁ አጋጣሚ የክፍለ ከተማችንን በየመስጊዱ ያሉትን አመራሮች ማክሰኞ በተመሳሳይ ሁኔታ እንደ ክፍለ ከተማ የኢፍጣር ፕሮግራም አዘጋጅተናል። በዚው አጋጣሚ እዛ እንድትገኙልን እንድትጋበዙ አብሮነታችንን እንድትገልጹ። ከዚህ ከመስጊድ ጋር ተያይዞ ያለውን ነገር ከዚህ በፊትም ተወያይተናል፣ ውይይት አድገናል። በተደጋጋሚ ለመጀመሪያ ጊዜ በከተማ ደረጃ እንደምታስታውሱት ለየትኛውም ቤተ እምነት ከተማ አስተዳደሩ በሰላማዊ መልኩ በሕጋዊ መልኩ የማስፋፋት የመሬት የይዞታ ጥያቄ እየመለሰ ያለበት ሁኔታ ነው ያለው ለየትኛውም ቤተ እምነት። ስለዚህ ከመሬት ከይዞታ ጋር ያሉ ጥያቄዎች የሚፈቱት በሰላም እና በሰላም ብቻ ነው፣ በውይይት ብቻ ነው፣ በመግባባት ብቻ ነው፣ በመነጋገር ብቻ ነው። ከዚህ ውጭ የሚሆን ነገር ትርጉም የለውም፣ ጥቅም የለውም፣ ውጤትም አያመጣም። ስለዚህ አንድም ሌላ ዓላማ ያለው ሰው የለም። ከተማዋ እየተቀየረች ያለች ከተማ ነች፣ እያደገች ያለች ከተማ ነች። ከተማ ስታድግ ቤተ እምነትም ጭምር ያድጋል ማለት ነው። ስለዚህ የቤተ እምነት ጥያቄ፣ የማስፋፋት ጥያቄ፣ የግንባታ ጥያቄ የሚመለሰው በከተማዋ ልማት ማዕቀፍ ውስጥ ነው። ስለዚህ ይህ እየተመለሰ ነው ያለው ወደፊትም ይመለሳል። ማንኛውም ጥያቄ ሲኖር በውይይት በመነጋገር በመግባባት እየፈታን የመጣንበት ዳታ ላይ ወደፊትም የሚቀጥለው እሱ። ስለዚህ ከመነጋገር ከጭቅጭቅ የሚተርፍ ከጥል የሚተርፍ መልካም ነገር የለም። የቤተ እምነቷም ዋና አስተምሮ ሰላም፣ እርቅ፣ ንግግር፣ ውይይት ነው እኔ እስከሚገባኝ ድረስ። ስለዚህ ይሄንን የጀመርነውን ውይይት አጠናክረን ያሉ ጥያቄዎችን በሰላማዊ መልኩ እየፈታን የማይፈቱ ችግሮች ደግሞ በጋራ እየተግባባን እንዴት እንደሚፈታ ደግሞ መብቴ እያስቀመጥን የምንሄድበት ሁኔታ ነው የሚኖረው እንጂ የሚያነጋግረን ነገር አይኖርም ማለት ነው። ስለዚህ መስጊዱንም፣ ማንኛውንም ቤተ እምነት እንደ ከተማ አስተዳደር፣ እንደ ከተማ ህዝብ አብረን እየገነባን አብረን እያከበርን አብረን ማዕዶችን እንደዚህ አይነት ሴሬሞኖችን እየተቋደስን ኢትዮጵያን ከፍ የምናደርግበት ብልጽግናችን የምናረጋግጥበት ከተማችንን ወደ እስታንዳርድ ወደ ደረጃ ከፍ የምናደርግበት ከተማዋ በሚገርም ሁኔታ እየተቀየሩ ያሉበት ሁኔታ አለ። ስለዚህ በክፍለ ከተማ ያሉ መስጊዶች ያሏቸው ጥያቄዎች በሰላማዊ እና በሰላማዊ መንገድ እንዲፈቱ አብረን የምንሰራ በውይይት እንዲፈቱ አብረን የምንሰራ መሆኑን ነው እንደ ክፍለ ከተማ አስተዳደር ማስቀመጥ የሚፈልገው። ስለዚህ እዚህ ያላችሁ አባቶች ወጣቶች አስፈላጊም ናቸው፣ አስቸጋሪም ናቸው። ወጣቶች እዚህ ያላችሁ ሊመክራቸው የሚፈልገው ነገር ቢኖር ማንኛውንም ነገር የመጣንበትም ሂደት የሚያሳየው በፍቅርና በውይይት ነው። ከዚህም በኋላ ያለው በፍቅርና በውይይት ነው። በጣም ደስ ያለኝ ነገር ወጣቶችንም እዚህ ያሉት አስተዳዳሪዎችንም የክፍለ ከተማውንም መጅሊስ የአዲስ አበባንም መጅሊስ በጣም በክብር ማመስገን የሚፈልገው ባለፈው መጥቼ ነበረ። እየታጠረ ነው ሲባል ትክክል አይደለም ብዬ ለማየት መጥቻ ያለው ያ የመጣሁበትን ነገር ምንድን ነው የሆነው፣ በሆነ በዩቲውብ ኦር በቲክቶክ አይቻለሁ። ስለዚህ እኔ እንደ አስተዳደር እንደ ህዝብ አመራር ምን እንደምናገር ምን እንደማደርግ አውቃለሁ። የመጣሁት ትክክል ያልሆነ ነገር ካለ ተነጋግሮ በውይይት እንዲቆምና ውይይታችን ቀጥሎ ደግሞ በሰላም እንዲፈታ ነው የመጣሁበት አግባብ። ዞሬ አይቼ ምንም የተባለው ነገር አለመኖሩን አረጋግጬ፣ እዚህ የሚስተካከል ነገር ነበር ተናግሬ የሄድኩት እሱ ተስተካክሏል። በጣም ደስ ብሎኛል። ክብረት ስጥልን። ለዚህ በጣም እናመሰግናቸዋለን። ወደፊትም መሆን ያለበት በእንዲህ አይነት ሁኔታ እየተነጋገርን ነው የምንፈተው፣ ጥያቄም የምንመልሰው እንደዛ ነው። አብረን ወደፊት ከቤተ እምነቷ ጋር አብረን የምንሰራ ቤተ እምነቷን የምናከብር የቤተ እምነቷን ጥያቄ ደግሞ በሰላማዊ እና በድርድር የምንመልስ መሆኑን ጭምር ነው በዚህ አጋጣሚ ሊያረጋግጥላችሁ የምፈልገው። ስለዚህ አላህ ክብረት እስጥልን፣ ሰላሙን ጤናውን ያብዙልን። ወሩ ደግሞ የሰላም የጤና የደስታ ወር እንዲሆንላችሁ እመኛለሁ። የረመዳን ዕለት ደግሞ አብረን እናከብራለን። አመሰግናለሁ። እንደምን አመሻችሁ። ወንድሞቼ እህቶቼ፣ እዚህ በመካከላችሁ ተገኝቼ እንድቆም ያደረገኝ ፈጣሪ የተመሰገነ ይሁን። የአዲስ አበባ እስልምና ጉዳዮች በየደረጃ ያላችሁ አመራሮች፣ የክፍለ ከተማችን ዋና ስራ አስፈጻሚ፣ የቂርቆስ ክፍለ ከተማ የእስልምና ጉዳዮች ኃላፊ ሐጂ ሙከሚል፣ የወረዳ አመራሮች እንዲሁም የዚህ የተባረክ መስጊድ የወረዳው የመጅሊስ አመራሮች ፈጣሪ እዚህጋ እንድንቆም አድርጎ እንድንወያይ፣ እንድንመካከል የአፍጥር እንድናደርግ ስላደረገን እጅግ አድርጌ ነው የማመሰግነው። አምላኬ እንደግሜ ይሄ ትክክለኛ ኢትዮጵያዊነትን የሚገልጽ ጥንት የነበረ በእያንዳንዱ ቤት ውስጥም ያለ ስነ ስርዓት ነው። ይሄ የአፍጥር ስነ ስርዓት እውነት ለመናገር ይሄ ነው ሲሆን እኛን የሚያምርብን ይሄ መረዳዳት ነው። እኛን መልካሞች የሚያደርገን እስላም ክርስቲያን፣ እኛ ኢትዮጵያውያኖች በእንዲህ አይነት ሁኔታ ነው ተዋደን ተፋቅረን ያለ ነው። በእያንዳንዱ ቤት ክርስቲያን አለ፣ በእያንዳንዱ ቤት ሙስሊም አለ። አብረን ነው የምናፈጥረው፣ አብረን ነው የምንጾመው፣ አብረን ነው ድዋ የምናደርገው። ይሄ ለኛ አዲስ ነገር አይደለም። ስለጠራችሁንና እዚህ እንድንወያይ ስላደረጋችሁን እጅግ ነው የምናመሰግነው። ከሰላማችን አንጻር እንግዲህ አስተምሮውን እዚህ ያላችሁ የእምነቱ ተከታይ በደንብ ነው የምታስተምሩን የምትነግሩን። እስላም ሰላም ነው፣ ሙስሊም ሰላም ነው። ሰላምን ከማንም በፊት አስቀድሞ የሚሰብከው የእምነቱ ስም ራሱ ይሄ ተቋም ነው። እኛ በጣም ደስ ብሎን የምንሰራው አንዱ ከዚህ ተቋም ጋር ነው። እነ ሀጅሙ ከሚል የእኛ ጽሕፈት ቤት አንድ ዲፓርትመንት አለ፣ የሃይማኖት ተቋማት ጉባኤ አለ። የዛ ጉባኤ ምክትል ሰብሳቢ ናቸው። ትናንት መድረክ ሲመሩልን ነበር። እንደ ቂርቆስ ያሉ ቤተ እምነቶች አባቶችን ወንድሞች ወጣቶችን ከራሳቸው እምነት ባለፈ ኃላፊነት ተሰጥቷቸው የሌሎችንም እምነት የማስተባበር በሰላማዊ የእምነት ተቋማት የእምነታቸው ሁኔታ በሰላም መንገድ እንዲከናወን ከማድረግ አንጻር ትልቅ አስተዋጽኦ ነው እያደረጉ ያሉት። እናንተ ሁላችሁ ለሰላም ዘብ የቆማችሁ ናችሁ። ሰላም ቢሆን ነው ዛሬ ሁላችን ተገናኝተን ደስ ብሎን ፈጣሪ የሚወደውን ነገር አድርገን እየተለያየን ያለን። ስለዚህ በቀጣይ ጊዜያቶችም በሰላም በፍቅር፣ ሰላም የማይፈታው ነገር የለም፣ ፍቅር የማይፈታው ነገር የለም፣ ንግግር የማይፈታው ነገር የለም። ቁጭ ብለን እየተነጋገርን እየተመካከርን የምናስባቸውን ነገር መፈጸም እንችላለን። ይህንን ከያዝ ምንም የሚመጣ ነገር የለም። ከዚህ በላይ ደግሞ እዚህ ያላችሁ ትልቅ አባቶች የሀገር ሽማግሌዎች ናችሁ፣ የሃይማኖት መሪዎች ናችሁ፣ ወጣቶቻችንን የምትመክሩ ናችሁ። ወጣቶቻችንም ደግሞ የታላላቅ አባቶቻቸውን ምክር የሚቀበሉ ናቸው። ስለዚህ ቁጭ ብለን እየተወያየን የሚሆነውን ነገር አብረን በጋራ እያየን የምንሄድ ነው የሚሆነው ማለት ነው። ስለዚህ ይህን ላደረገልን ሰሞኑን የነበረ ወሬዎችን አባሮ ከላያችን ላይ አፋቅሮ እዚህ ጋር በአንድነት እንድናፈጥር ያደረገ አሁንም ደግቤ ፈጣሪያችንን እጅግ አድርጌ አመሰግናለሁ። የረመዳን ቀን ደግሞ እንዲደርስ ፈጣሪያችንን በሰላም እንዲያደርሰን ለሀገራችን፣ ለሕዝባችን፣ ለእኛነታችን ዱዓ እንድናደርግ ፈጣሪ የዛ ሰው ቀን ይበለን። አመሰግናለሁ እ አመሰግናለሁ ታላላቆቼ ከተናገሩ በኋላ መናገር ትንሽ ይከብዳል። ያው ሁሉንም መልእክት ስላስተላለፉ ማለት ነው። በቅድሚያ እንኳን ለዚች ለተባረከች ቀን በሰላም አደረሳችሁ አደረሰን ማለት ወዳለሁ። ያው እንደሚታወቀው ኢትዮጵያ የብዙ እምነቶች መናኸሪያ ናት። ሁሉንም እምነቶች በሰላም የምታስተናግድ እኩል የምታከብር፣ ሁሉንም የሚከተሉትን በህብረት የምታኖር ብቸኛ ሀገር ናት በዓለም ላይ ካሉ ማለት ነው። እስልምናንም ቢሆን ያለምንም ችግር ወደ ኢትዮጵያ እንዲገቡ ካደረገች እና ከተቀበለች ብቸኛ ሀገር ኢትዮጵያ እንደሆነች ሁላችንም እናውቃለን። በመጣንበትም ባደግንበትም አካባቢ እኔም ያደግኩት ከሙስሊም ማህበረሰቦች ጎረቤት ነው ያደግኩትና ከየኛ ፋሲካ ቀን እነሱ ስጋ ይዘው መጥተው ማረድ ብቻ ነው የሚቀረው በጎትተው በሬ ይዘው መጥተው እኛም የኢድ ቀን እነሱ ጋር ሄደን ነበር የምናከብረው በመሀል ይሄ በተለያዩ አይነት ምክንያቶች ሊያራርቁን ሊለያዩን ኢትዮጵያ እንዳታድግ ስንፋቀር ስለምናድግ አንድ ስንሆን ህብረት ስንፈጥር ትልቅ እንደምንሆን የሚያውቁ ኃይሎች የእኛን መለያየት የሚፈልጉ ኃይሎች ሊለያዩን ሞክረው ነበረ ግን አልተሳካላቸው ወደፊትም እንዲሳካላቸው እድል አንሰጣቸው እንሰጣቸዋለን እንዴ? አንሰጣቸውም። ስለዚህ አንዳንድ ጊዜ ባልተገባ ጉዳይ እንድንራራቅ፣ እንድንጋጭ፣ እንድንጣላ የሚያደርጉንን ኃይሎች አላህ ከላያችን ላይ ያርቅልን ነው መለሆን እግዚአብሔር ያርቅልን። በተረፈ ለኢድ ቀንም በሰላም ያደርሰን ከዚህ በደመቀ ትልቅ በሆነ መልኩ አብረን ኢድን የምናከብር እናንተም ደግሞ ከኛ ጋር ፋሲካን አብረን የምናከብር ያው ከቅርብ ጊዜ ወዲህ እንደምታቁት በማዕድ ማጋራት መንግስታችን፣ ስርዓታችን ሁሉንም ማህበረሰብ እንድንጎበኝ የነበረውን ኢትዮጵያዊነት እንድናመጣ ማድረግ ከጀመርን ትንሽ ሰነባብተናልና ከዚህ በላይ አድምቀን እንድናከብር ያብቃን ያደርሰን ነው ምለው፣ ክብረት ይስጥልኝ፣ አመሰግናለሁ። እንኳን ለዚህ ቀን አላህ ሱብሐነሁ ወተዓላ በችሎታው አደረሳችሁ። ላደረጋችሁልን የኢፍጣር ፕሮግራም ከልብ በምክር ቤቱ ስም አመሰግናለሁ። ይህንን ጥሪ ማክብራችሁ ሙስሊሙንም ማህበረሰብም አክብራችሁ ስለመጣችሁ እነ ዶክተር አዲሱንም በምክር ቤቱ ስም ሁላችሁንም አመሰግናለሁ። ሀቂቃ የተባረክ መስጅድ ታሪክ አሁን በዚች በአጭር ጊዜ ውስጥ እንዲህም ይወራ አይደለም። ይሄ መስጅድ ላለፉት ሃምሳ አመታት አካባቢ የነበረበትን ሁኔታ እናውቃለን ሁላችንም። ከቅርብ ጊዜ ጀምሮ ደግሞ የመልማት ፍላጎት አድሮበት ያለው ውስን ቦታ ላይ ያ ነገር ስለማይቻል ጥያቄዎቹን በፕሮፖዛል የተደገፉ ጥያቄዎችንም አቅርቦ ከመንግስትም ጋር ጥሩ ውይይቶችንም እያደረግን እንገኛለን። ኢንሻላህ ይህ ጥያቄ ፍሬ አፍርቶ የከተማውንም ውበት በመጠነ የሙስሊሙ ማህበረሰብ የመልማት ፍላጎት አካባቢው ላይ ያለው የእስልምና መሰረተ ልማቶችንም ከማሟላት አንፃር የተሻሉ ስራዎችን ባላ ፈቃድ እንደ ምክር ቤትም በክፍለ ከተማ የመንግስት አመራሮችም እንዲሁም ደግሞ ትላልቅ መሪዎችም በሀገር ደረጃም ስላሉ እነ ክብርት ከንቲባችንም፣ ሌሎች በፌዴራል ደረጃ ያሉትንም እንሻላ በተባበረ መልኩ የተባረክ መስጅድ ጀማአ ጥያቄ ይመለሳል ብለን እናስባለን። ስራዎችም እየተሰሩ ይገኛሉ። ይሄ ክፍለ ከተማ የቂርቆስ ክፍለ ከተማ አስተዳደር ከአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ጋር በልዩ ሁኔታ የሚያቆራኘው ከሌሎቹ አስሮቹ ከፍለ ከተሞች በልዩ ሁኔታ የሚያቆራኘው አንድ ጉዳይ አለ። ወንድም ዘመድኩን ቅድም ሲያነሳቸው የነበሩ እንደ ፌዴራል ያሉ ትላልቅ መስሪያ ቤቶች ሚኒስትር መስሪያ ቤቶች መሰባሰቢያ የአዲስ አበባ ልብ መሆኑ እንዳለ ሆኖ ፍጥርን፣ ኢደልፍጥርን፣ ኢደልአድሃን ሁሌ የምንሰግደው ስቴዲየም ነው። ሁሌ ቦታውን አጽድተው ያስረክባሉ። ሁሌ ከሰገድን በኋላ ቦታውን ያጸዳሉ። በየጊዜው ከኢድ ዝግጅት ጋር በተያያዘ ትላልቅ ስራዎችን ክድማዎችን ሲሰሩ ነበረ። ጎዳና ኢፍጣር ላይ ሁለት ወር ላይ እና ይህ ሀቂቃ ቀድሞ የነበሩ አመራሮችም እነ ዶክተር ብሩክንም ጨምሮ ሁሉም ማለት ነው ደከመኝ ሰለቸኝ ሳይሉ የወረዳ አመራሮች ሁሉም ሲሰሩ ነበረ። እና ይሄ ቁርኝነታችንን ትብብራችንን ለአንድ ሀገር ነው የምንሰራው። እና ከዛ አንፃር ያለው ቁርኝነት ትልቅ ነው ብዬ አስባለሁ መጨረሻ ላይ የማነሳው። የዚህ አካባቢ ጀማዓ ያቀረባቸው ጥያቄዎች በዋናነት ከእስላማዊ ኮሌጅ ጋር በተያያዘ የተቀመጡ ነገሮች አሉ። እዚህ ሀገር ላይ የተማረ የነቃ ማህበረሰብ ከሌለ ሀገሪቷ በተለይ እንደ አፍሪካ ሀገራት ስናይ እንደ አፍሪካ ሀገራት ስናይ ትንሽ ደህና ያደረገን ቴክኖሎጂ ሙሉ ለሙሉ አልመጣም። ያልተማረ ማህበረሰብ ላይ ሙሉ ለሙሉ የአውሮፓ አካባቢ ላይ ያለው ሞደርናይዜሽን ሲመጣ ሰው ወደኋላ መመለሻ የለውም። ሀይቅ ያለመናገር ይሄንን ነገር የያዙት አብዛኞቹ እንደ ኢትዮጵያ ስናይ ዘጠና ምናምን ፐርሰንቱ አማኝ ነው። ሙስሊሙም፣ ክርስቲያኑም ሌላውም ማለት ነው። አቴስት የሚባል የለም። ይሄ እምነት ሰው ሀገሩን እንዲጠብቅ እርስ በርሶ እንዲዋደድ አድርጓል። ይሁን ትናንሽ በመሀላችን ያሉት በብሔር በሃይማኖት ያሉት ትናንሽ ክፍፍሎች ሀቂቃ ክፍፍሎች አይደሉም። ሌላ ቦታ ላይ ካለው አንጻር ስናይ ማለት ነው። ዛሬ አፍሪካ ላይ የተከሰተውን አይታችሁ ከሆነ አፍሪካ ወደ ኒጀር አካባቢ ላይ በአንድ ቀን አርባ ምናምን ሰው አርባ አራት ሰዎች ናቸው የሞቱት በአንድ ቀን። ይሄ ሰዎች ከእምነታቸው በጣም እየራቁ ሲሄዱ፣ ሞደርናይዜሽኑ በጣም እየተጫናቸው ሲሄድ ዳይቨርስቲውን ብዝሃነቱን የማክበር ሁኔታ እየወረደ ይሄዳል። ለዛ ትውልድን በእምነት የማነጽ ሀገርን እንዲወድ እርስ በእርሱ የተፋቀረ ማህበረሰብ እንዲፈጠር ከማድረግ አንጻር የእምነት ተቋማት ሚና ከፍተኛ የሆነ አስተዋጽኦ አለው እና ከዛ አንጻር የእምነት ተቋማትን የማጠንከር ረጅም አመታት እዚህ ቦታ ላይ ነበረ ይሄ መስጂድ በደንብ ጸንቶ መድረሳዎች ተሰርቶ ኮሌጆች ሲሰሩ ደግሞ ከዚህ የሚፈልቁ ትውልዶች ሀገርን የሚመሩ ማህበረሰቡን በደንብ የሚያስተሳስሩ ይሆናሉ ብለን እናምናለን። ለዚህ ደግሞ ከፍተኛ የሆነ ትብብርም አለ በክፍለ ከተማውን መሀል ኢንሻላህ ነገሮች በደንብ ጠንክረው ይሄዳሉ ማለት ነው። የአካባቢውም ጀማ ከስሜት በወጣ መልኩ ከስሜት በወጣ መልኩ ጀማአውን አንድነት በጠበቀ መልኩ ትናንት ከትናንት ወዲያ ስናደርጋቸው የነበሩ ውይይቶች አሉ። የሆነ ነገሮች ሲከሰቱ መዋቅር አለ። በመዋቅሩ መሰረት ቶሎ ማስተካከያዎች እንዲደረጉ የተናበበ ስራዎችን ከመስራት አንጻር ጥሩ ኢኒሽቲቮች አሉ። እነሱ እንሻላ ባላ ፈቃድ ተጠናክረውም ይቀጥላሉ። ከዛ አንጻር የመስጅዱን ብቻ ሳይሆን የአካባቢውን ሰላም የመጠበቅ የሌሎች ሙስሊም ያልሆኑ ኢትዮጵያውያን ወንድሞችን ደህንነትም የመጠበቅ ሁላችንም ኃላፊነት አለብን። በዚህ ጠንክረን እንቀጥል። ቀኑ ደግሞ ዛሬ ሌሊቱ ረመዳን 23 ነው። ሁላችንም ወደ ተሐጅ ወደ ተራዊ የምንሄድበት ነው። ለሀገራችን ሰላም፣ ለህዝቡ አብሮነት ሁላችንም በአንድነት ዱዓ እናድርግ። ጀዛኩም ﷲ ኸይረን። ሰላም ዐለይኩም ወራህመቱላሂ ወበረካቱ።